አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየቱ፣ እያለች ነው ሄርሜላ ዛሬን ደግሞ ጥቁር በጥቁሯን ያው ግጥም አድርጋ ነው የመጣችው። በዚህ አጋጣሚ ሄርሜላዬ፣ ምንም ማረግ አይቻልም። አሳለፍሽም ጥሩ ጊዜ አላሳለፍሽም ጥሩ ጊዜ። አሁን አብርሽ ከሚስቱ ጋር ጥሩ ሁኔታ ላይ ልክ እንደምታዩ ጥሩ ሁኔታ ላይ ነው ያለው የእኔ እናት እና ጥሩ ጊዜም መልካም ጊዜም አሳልፋችኋል። አሁን መጀገን ያለብሽ ሄረሜላኔ በዚሁ ቀጤ ነው እምልሽ በቃ ይውጣልሽ በሙዚቃውም በማልቀሱም በምኑም በጨፈሯን ቢሆን አብርሽ አስነጥሶሽም ቢሆን ከውስጥሽ እንዲወጣ ነው ማድረግ ያለብሽ። ግን ምን ነው ሄርሜላዬ፣ ጥቁር ለበሽሳ በዚህ አጋጣሚ ማለት ነው ሩታዬና አብርሽ ጥሩ ሁኔታ ላይ ነው ያሉት። የተጣለ ደግሞ ባለትዳር ፈልጊ። ወደርሽም አልወደርሽም መለየት ያለ ነው። ያፈቀርሽውም የሰው ንብረት ነው ሄርሜላ እያሉሽ ነው። እና ኮሜንቶች እኮ ቅመሞች እኮ ቅመሞች የእውነት ሰውን ጨርቅ በኮሜንታችሁ ራሱ ጨርቅ ያስጠላል። የእውነት ነው ምላችሁ እና ኮሜንታችሁ በጣም ነበረ ኔ ዘና ያረገኝ። ያው መውደድ ቀላል ነገር አይደለም፣ ማፍቀሩ ነህ ለመናገር ቀላል ነገር አይደለም። ስህተቷ እኮ የሄርሜና ባለትዳር ማፍቀሯ ነው። አይኗን ጨፍና ገባችበት አይኗን ጨፍና ሄርሜ አብርሽጋ ገባችበት። በቃ ባለትዳር መሆኑን እያየች በራሷ ላይ እንዲደረግ የማትፈልገውን ነገር በሱ በጓደኝነት ምክንያት ቀርበው አይኗን ጨፍና ገባችበት። ይሄ እኮ ነው ትንቁ ስህተቷ። ዛሬ ላይ አሳልፈናል የማይረሳ ጊዜ አዲስ ሆነብኝ። ወዶ መለየቱ ፍርሃት ፍርሃት አለኝ። በቃ ብዙ ናቸው የሰሞኖቹማ አዳዲስ ነገር ነው እያመጣቻለችሁና ግን ይሁን ሄርሜላይ ይሁን ብቻሽን ው አዲስ የሚሆንብሽ የለመርሽው የሚሆንብሽ ያለመርሽው፣ ሚሆን አስወጭው፣ እናቴ አስነጥሽው። በርበሬም ካለ ደግሞ ሳባ አድርጊና አስነጥሽው፣ አብርሽን እናቴ እንደው ይውጣልሽ የታባቱ ከለበዛ ይወጣሜ ባለትዳር ማፍቀር እኮ ችግር ነው የእውነት ባለትዳር ማፍቀር ችግር ነው ችግሩ ግን ሄርሜላ እያየች ነው የገባችበት እያየች ባዲና ሚስቶችን አደፈረሰቻቸው ድፍርስርስ አደረገቻቸው እያየች ማለት ነው እና ጥፋቱ ይሄ ነው አብርሽ ዋሽቶሽ አይደለም አይደለ ዋሽቶሽ ባለትዳር አይደለውም ሚስት የለኝም ብሎ አይደለም ወደ ህይወትሽ የመጣው መቼም ቀለበት አድርጎ ሚስቱ ከአንዴም ሁለቴም ተይ ልጁ ባለትዳር ነው ከልጁ ራቂ ለአንቺ ጥሩ አይመጣም፣ ያፈቀሹ ሰው የልጅ አባት ሊሆን ነው እያለችሽ በተደጋጋሚ ለአንቺ እንደውም ሩታ ክብር ሰጥታሻለች። የሩታን ጥፊ ያላገኘ ሰው ብትኖር በዚህ አጋጣሚ ሄርሜላ ብቻ ና ብቻ ናት። የእውነቴን ነው የምላችሁ። ና ስንቶቹን ብታይ ሄርሜላ ጠፍጥፋ እንደመለሰቻቸው ብታይ ጠፍጥፋ ስንቶቹን ወደመጡበት እንደላከቻቸው፣ ለአንቺ ግን አክብራሻለች። ተይ ልጄ፣ ልጁ አባት ነው፣ አሁን ልጅ እየመጣ ነው፣ አይሆንሽም፣ ባለትዳር ነው፣ ሄርሜላ መስመርሽን ያዢ ብትልሽ አረ ሞች ይገኛለሽ። ያው ዛሬ እንግዲህ ሐዘን ለብሰሽ ማን እንደሞተ እንደ ከዚሁ አላቅም አሳልፈናል ጥሩ ጊዜ ክፉም ደግም፣ ይሆን እንደው ድንገት መለያቱ ወዶ መለየቱ ዱብ እዳ ሆነብኝ፣ ከበደኝ መለየቱ እያልሽ እንግዲህ ያው ታላዝንብኝ ዘሻለ፣ እንግዲህ ይሁን። እኛም እንሰማሻለን፣ እንሰማሻለን፣ እናበረታታሻለን፣ ምክንያቱም ፍቅር ነው። አስነጥሶች አብርሽ የሚባል ሰውዬ ካፍንጫሽ እንዲውልቅ ብሎ እንዲወጣ በቃላ ቀውም ብለሽ እርስት እንድታረጊው እኛም እናበረታታሻለን፣ ሁሌም ከጎንሽ ነን። ከዩቱብ አትጥፊ። ግዴታ አብርሽ ከአንቺ ጎን መሆን የለበትም እንደ ሴት ጠንክረሽ መምጣት አለብሽ። አንቺ ብቻሽን ጀግነሽ ከመጣሽ አብርሽን ሁለተኛ ብለሽ የራስሽን ስራ ይዘሽ ከመጣሽ የእውነት ሁላችን እናበረታታሻለን። ሄርሜላ የሞች አብርሽ አትበይ። በቃ ከዚህ በኋላ አሳልፈናል ምናምን፣ ግን እንደ ትንሽ ጊዜ ስሜቱ ከባድ ነው። የሰው ባልም ቢሆን ያፈቀርሽ የወደሹ ከባድ ነው። ግን ከዛ ስሜት ውስጥ እስከምትወጪ ጊዜ ውስጥሽ እንዲህ በሙዚቃም እንደዚህ እየተከሽም እያለቀሽም እያስነጠሽም ሽም አስወጩ ይወጣ። በቃ ከዛ ህይወት ይቀጥላል። ህይወት ሽን ትቀጥያለሽ። መጀመሪያ የሚያፈቀርሹ ነው የወደርሹ የሰው ንብረት ነው። የሰው ንብረት ነው። የሰው ንብረት ይዞ ደግሞ ሙጭጭ ማለት ከባድ ነው። ስለዚ አሁን እንዳየሹ ነው። መችን ቪዲዮቸውን ትከታተያለሽ። አብርሽና ሩታ እንግዲህ አዲስ ጅንጀና በዩ በቃ ሄረሜላ ላይ የአዲስ ጅንጀና በዩ ቅልጥ ያለ ፍቅር ውስጥ ገብተው ይኸው፣ እንደምታውቂው በቡታ ጀራ ላይ እንግዲህ አብርሽም ከሚስቴ ጎን አሁን መቆም አለብኝ ሩታዬ እያለ ነው እንግዲህ ምን ታረጊዋለሽ? ተሳሳት ሻየሽ ስህተቱ እዚህ ጋር ነው። እንኳን ልጅ ያለው ያገባ ሰውን ማፍቀር መልሶ ወደ ሚስቱ መሄዱ እንደማይቀር ነው ከአንቺ ደግሞ ብዙ ሴቶች ይማራሉ ብዬ አስባለሁ ባለትዳር ወንድ ላይ የሚንጠለጠሉ ሴቶች መጨረሻቸው እንዳንቺ ቤት ዘግቶ መቆዘምና ማልቀስ ይሆናል ማለት ነው ስለዛ ይዞሽ ያሳለፍሽው ጥሩ የሚሆን መጥፎ የሚሆን ያሳለፍሽው ጊዜ መልካም የሚሆን እንደ መለያየቱ ምንም አዲስ አይሆንብሽ ምንም አይክበድሽ ተለያዩታችኋሉ እኮ አሁን በቃ እሱ ብታጀራ ነው በእርግጥ እንዲሚያደርግሽ ያው እንረዳለን ፍቅሩ ነው ያው ሰሞኑን አንቺ አዲስ አበባንሽ ምንም ማድረግ አይቻልም። በቃ ጨክኝ ጨክኝ ን መጨከናለን።